ሰላም ጤና ይስጥልን። የአዴ ድራማ ቀጣይ ክፍል ቤዛ ቤዛ እና ዳይመንድ ደርሶባታል። ቤዛ እንግዲህ አሁን ጉዶ አፈላ። ምክንያቱም በፊትም እነሱ ስላልነቁ ነው እንጂ ከቤዛ ውጪ ማንም ሰው ኪንጉን እንደማይወስድ እርግጠኛ መሆን ይችሉ ነበር። ነገር ግን ትንሽ ዘገዩ ቢሆንም ደረሱበት። በአቡሬ ጎበዝ ነው። ከዚህ በፊት አዴን ያፈናት እንዲሁም ሊዱን ማን ነበር? ስለዚህ ቤዛ ናት። ቤዛ እናቴ ታማለች፣ ብር ያስፈልገኛል፣ ማሳከመ ያስፈልገኛል እያለች ሁል ጊዜ የፍቅር እናት ቤትም ስትቀመጥ፣ እናቷን ለማሳከም እንደሆነ ብር እንደሚያስፈልጋት ነው የምትናገረው። ከዛ በፊትም ዴቪንም እርዳኝ እናቴ የታማለች እናቴ የላሳክማት ነው እያለች፣ እንዲሁም ደግሞ ቤታችን ተይዘዋል ቤታችን ለማስለቀቅ ነው እያለች ነበረ ከዛ በፊት። አሁን ደግሞ እናቴ የታማለች እያለች ነው። በግልጽ ብትጠይቃቸው ማንም ሰው አልሰማትም አላዳመጣትም። ስለዚህ ማድረግ ያለባት መጀመሪያ ዳይመንድን ነበረ ዳይመንድን አልተመቻቸው ። ስለዚህ ምን ማድረግ አለባቸው? ኪንጎን መያዝ ነበረባቸው። ኪንጎን ከወሰዱ ደግሞ ቅምጥል ቤት አላት፣ ቅምጥል ቤቱን የአባቷን ቤት ሽጣ ኪንጎን ለማስለቀቅ ብር ትሰጠናለች ብሎ አስቦ ኪንጎን ወሰዱ። ስለዚህ ኪንጎን ያሱ። ኪንጎ ግን ተመችቶኛል፣ ምክንያቱም ቤቱን ሽጠሽ ብሩን ከፍለሽ አስወጪኝ አስለቀቅኝ አላላትም። እንዳሸጭ ነገር ግን የነ ቤዛ ቤት ነው ያለውት ድረሱልኝ ብሏቸዋል። ምልክት ሰጣቸው እሱ። እናም ቤትሽን እንዳሸጭ ራስሽን ጠብቂ እያለ ለቅምጥል በቀጥታ ስልክ ደውሎ ቶሎ ብሩን አዘጋጅ፣ አለዛ ያው ኩላለትን እንወስዳለን ብሎ ስሉት እሱ ግን ራስሽን ጠብቂ፣ ቤቱን በፍጹም እንዳሸጭ ነው መልእክት ያስቀምጠላት ማለት ነው። ቅምጥል የኔ ናት ቤቱንም ሽጭ ቢሆን አስለቅቃለሁ ብላለች። ነገር ግን ቤቱ ተሽጦ ቢሰጣቸው እነዚህ ሰዎች ኬንጎን ይለቃሉ ወይስ አይለቁም? ብሩን ወስዶ ቢሸውዱስ የምል ጥርጣሬ አላቸው። ስለዚህ ቤቱ ከምሸጡ በፊት ኬንጎን በሌላ መንገድ መፈለግ አለብን ብሎ እንግዲህ ቤዛ እንደሆነች ይሄን ነገር ነገር ማድረግ የምትችል ቤዛ እንደሆነች ነቅቶባት እሷን ተከታትሎ ቤዛን አግኝቷታል። ቤዛን ይዟታል። እንዲሁም ሊዱ ቲና የምትባለው ከቤዛ ጋር አንድ ላይ ሆና ለመስራት ምስጥሩን ታቃለች። ነገር ግን ደብቃለች። ሆኖም ግን ለሊዱ ተናግራለች። ሊዱ ደግሞ ያው መደበቅ አትችልም። ስለዚህ ሌዱም ነገሩን ለእነ ባቡሬ ለሁሉም ትናገራለች። ስለዚህ ዞሮ ዞሮ ቤዛ አታመልጥም ተይዛለች። ሆኖም ግን የት እንዳለ አላቅም አለቅም እያለች እየተሟገተች ትገኛለች። ወንድሟ ከሷ የበለጠ ልበ ደንዳና ነው። በጣም ጨካኝ ሰው ነው። ምክንያቱም በጣም እያስፈራራ ያለ እሱ ነው። ቤዛው እንኳን ትንሽ እየራራች ምክንያቱም ኪንጎ ምንም መሆን የለበትም። ስለዚህ አሁንም በሆነ ምክንያት እሱ ኪንጎን ይዞ ወደ ቤዛ ቤት እንዲመጣ በዘዴ አድርጎ እንደዛ ኪንጎ መቀበል ነው። ቅምጥል ግን ቆርጣለች። እንግዲህ እንደምታዩት እንዳያችሁት ጋዟን ገዝታ ተመታ ቤዛ ላይ ድራማ ልሰራ ነው። ስለዚህ ሚቀጥለው ላይ ቅምጥል ቤዛ ምንድን ነው የምታደርጋት? ወይስ ቤዛ ቶሎ ታምናለች? ምክንያቱም ኪንጎን አመጣለሁ ኪንጎን እለቃለሁ ብላ ቃል ከገባች ወይም ከለቀቀች በኋላ ነው ቅምጥል የምትፋታት። አለዛ ቀል የለም ዝም አትላትም። ቅምጥል ግን ጀግና ናት። ጎበስ አንድ ሰው ሆና ሺ ወንዶችን ትተካለች ቅምጥል ማለት ነው። ጎበዝ የወደደ ሰው እንደዚህ ነው። ለማንኛውም አዴና ዴቭም እንግዲህ ቲና እየተፈታተነቻቸው ነው። አሁን ደግሞ ሊዱ ተጨምራለች። ስለዚህ ሊዱ ወንድምዬው አዴን እንዲያገባ አትፈልግም። እሱ ግን አዴን ካልሆና ሌላ ማንም ለማንም ልብ እንደሌላ ተናግሯል። ለማንኛውም መልካም ቆይታ ይሆንላችሁ ወደ ቤተሰብ